ውድና የተከበራቸው የፕራክቲስ እንግሊዝኛ ቤተሰቦች በዛሬው ቪዲዮዋችን የምናየው ስለ ሞዳል አክሰሪ ቨርቦች ስለ ካን፣ ሻል፣ ዊል፣ ሜይ፣ ማይት፣ ውድ ሹድ እና ኮድ ያላቸው ትርጉም፣ ልዩነት እና ግራማቲካል ኮንሰፕት ለማየት እንሞክራለን ማለት ነው። ሞዳል አክሪ ቨርብ የሚባሉት በጣም ብዙ ናቸው። ግን ከእነሱ ውስጥ በጣም ብዙ ጊዜ የምንጠቀማቸው እና ኮመንሊ በጣም አስፈላጊ ናቸው ያልኳቸው ናቸው ስሌክት አድርጌ ለእናንተ አሁን ያቀረብኩላችሁ ማለት ነው። ሞዳርስ ስጥ አርዛ ጊዜ ቨርብ ዛት ኤክስፕሬስ ቢሊቲ ፖስቢሊቲ ፐርሚሽን ኦብሊጌሽን። ብዙ ጊዜ ሞራላ ጊዜ ቨርቦች በዋናነት ዲስክራብ ለማድረግ ወይም ደግሞ ለመግለጽ የምንጠቀምባቸው ቦታዎች አቢሊቲን ችሎታን ለመግለጽ ፖስቢሊቲን ምናልባት አንድ ነገር የመሆን ያለመሆንን እድል ወይም ግምትን፣ ጥርጥርን ለማውራት ስንፈልግ ወይም ፐርሚሽን ፈቃድ ለመውሰድ አንዴ ልግባ፣ አንዴ ልውጣ፣ አንዴ እንዲላርግ ብለን ጥያቄ ለመጠየቅ ስንፈልግ እና እንዲሁም ደግሞ ግዴታ የሆኑ ነገሮች ይሄ ማድረጋችን ግዴታ ነው ብለን ድስራብ ለማድረግ ለመግለጽ ስንፈልግ የምንጠቅምባቸው ቋንቋዎች ናቸው። እነዚህ አንድ በአንድ ለማየት እንሞክራለን። የመጀመሪያው ካን ነው። ካን ኢንዲኬትስ አቢሊቲ ፐርሚሽን ኦር ፖስቢሊቲ ካን ብዙ ጊዜ በእነዚህ በሶስቱ ቦታዎች ላይ የምንጠቀመው ነው። ምሳሌ የመጀመሪያው አቢሊቲ ነው። አቢሊቲ ይሄን ማድረግ እችላለሁ ወይም ይችላል ለማለት ችሎታን ለመግለጽ ስንፈልግ የምንጠቀመው ነው። ምሳሌ ሺካን ሴ ቢሪቮ ይሄ አቢሊቲን ነው የሚገልጸው። አቢሊቲን ይገልጻል። ይሄ የሁለተኛውን ብትመለከቱት የሁለተኛውን ብንመለከት ከናይቦሮ ዮር ፔን ይሄ ደግሞ ፐርሚሽንን ለመጠየቅ ጠቀመው የምንጠቀምበት ወይ ነው ማለት ነው። ሶስተኛው it can get chilly in the evening ይሄ ፖሲቢሊቲ ነው። ምናልባት ወደ አመሻሹ አካባቢ chilly ይሁን ነው ዌዘር ኮንዲሽን ነው በጣም ቀዝቃዛ ሊሆን ይችላል። right it can rain later ወይም ደግሞ ኋላ ሊዘንብ ይችላል። ወደፊት ሊሆኑ ይችላሉ ብለን የምንጠረጥራቸው ፖሲቢሊቲዎች በምንገልጽበት ሰዓት ያው የምንጠቀመው ነው ማለት ነው። ካን ፖስቢሊቲ ስንል እነዚህ እንትኖች ለማውራት መስል ኮሚኒኬሽኖች ተጠቅመን ዲስክራብ ለማድረግ የምንጠቀምባቸው ቁልፍ ቃላቶች ናቸው ማለት ነው። በሌላው ኩድ ነው። ኩድ ከካን ያው ተማሳሳይ ነው፣ ነገር ግን ያው ልዩነትም አላቸው ሲሚላር ቱ ካን ባት ኦፍን ዩዝድ ኢን ሞር ፖላይት ኦር ፖላይትሊ ወይም ደግሞ በጣም በተከበረ ና ፖላይት በሆነ መልኩ ማንኛውም ጉዳይ የምንጠይቅበት ወይም ይህን ማድረግ እባክህን አንዴ ይህን ብታደርግልኝ ይህን ማድረግ እችላለሁ ብለን ሪኮስት ስናደርግ የምንጠቀምበት ነው ኩድ ሌላው ኩድ ዩ ፕሊዝ ፓዝ ዘ ሳልት አንዴ ጨውን ታቀብለኛለህ ለምሳሌ አይ ኩድ ስዊም ዌን አይ ዋዝ ፋይቭ ይህ ፖላይት ሪኮስትን ስንጠይቅ በጥሩ በአማረ መልኩና አንድን ተግባር ለመፈጸም ፖላይትሊ የሰውየውን በጎ ፈቃደኝነትን ስንጠይቅ ብዙ ጊዜ ኩድ እንጠቀማለን። ምሳሌ ኩድዩ ኦፕን ደ ዊንዶው እባክህ አንዴ መስኮቱን መክፈት ትችላለህን። እንዲህ ማድረግ ትችላለን እባክ እንዲህ ብታደርግ ብለን በጎ ፈቃዳቸውን ስንጠይቅ ኩድ እንጠቀማለን። ሌላው የሁለተኛው ምሳሌ ነው፣ አይ ኩድ ስዊም ወይን አይወት ፋይፍ፣ በአምስት ዓመት በነበርኩበት ሰዓት በጣም መዋኘት ይችል ነበር። አሁን እዚህ ጋር አቢሊቲ ነው ራይት መጻፍ እችላለሁ። ጀኔራል አቢሊቲና ስፔሲፊክ አቢሊቲዎች አሉ። እንግዲህ ይህንን ሌላ ስለ ሞዳል ቨርብ በሰራሁት ቪዲዮ ላይ ፕሌሊስት ላይ አሁን ከብታች ታገኝታላችሁ። ጀኔራል አቢሊቲና ስፔሲፊክ አቢሊቲ የምላቸው አሉ። እነዚህ አቢሊቲ ሲባል መጽሐፍ ሊሆን ይችላል፣ ማንበብ ሊሆን ይችላል፣ ስኪል ሊሆን ይችላል። ምሳሌ መኪና መንዳድ ሊሆን ይችላል፣ ወይም ደግሞ ኪቦርድ ፋስት ወይም ደግሞ በፍጥነት መጽሐፍ ሊሆን ይችላል፣ ሌሎችም እንደዚህ አይነት ወይም ደግሞ መሮጥ፣ የሆነ ነገር ማንሳት፣ እነዚህ በሙሉ አቢሊቲዎች ናቸው። ስለዚህ እነዚህ አቢሊቲዎች እንደስራብ ለማድረግ ስንጠቀምበት ካን ካንና ኩድ ነው እዚህ ጋር የምንጠቀመው። ማለት ግን አቢሊቲው የድሮ ከሆነ ፓስት ከሆነ የካን ፓስት ኩድ ስለሆነ ኩድ ተቀማላችሁ። አሁን እሱ አምስት ዓመቴ በነበርኩበት ሰዓት በጣም መዋኘት እችል ነበር ሲል ካን ሳይሆን እዚህ ጋር የተጠቀመው ኩድ ነው ማለት ነው። ስለዚህ ይሄ ኩድ ከካን የሚለየው ዋና ነጥብ ነው ማለት ነው። ሌላው ሜይ ነው። ሜይ ኤክስፕሬስስ ፐርሚሽን ፖሲቢሊቲ ኦር ኤ ዊሽ ምናልባት ይሄ በሶስት ዋና ዋና ቦታዎች እንጠቀመዋለን። ሜይ አንደኛው ፐርሚሽን ነው። አሁንም ፍቃድ ለመጠየቅ ስንጠቀምበት ነው። ልክ እንደ ካንም እና ሌሎች ሞዳላ ግዝብርቦች ሜይም ፍቃድ ለመጠየቅ ፖላይት የሆነ ፍቃድ ለመጠየቅ የምንጠቀምበት ነው። ሌላው ፖሲቢሊቲ ነው። ወደፊት እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል ብለን ግምት ስናወራ የምንጠቀምበት ነው። ሌላው ደግሞ ዊሽ ነው። ምን አለ እንዲህ ቢሆን ብለን ዲስክሽናል። እነዚህ በምሳሌ እንመልከታቸው። ዩ ሜይ ሊቭ ዘ ቴብል ፐርሚሽን። ዩ ሜይ ሊቭ ዘ ቴብል ይሄ ፐርሚሽን ነው። ፍቃድ የጠየቃችሁ ነው። ዩ may leave the table አንዴ እባክህን ጠረጴዛውን ትለቅልኛለህ ለማለት ነው። you may leave the seat once please። ስለዚህ ፐርሚሽን ስንጠይቅ በዚህ መልኩ እንጠይቃለን። በሐሳዊ ፎርሙ ነው ጥያቄ ማድረግ ቻላችሁ። ለምሳሌ may i come in አንዴ ልግባ እንዴ ማለት ትችላላችሁ። may i take your jacket once አንዴ ልውሰድ እንዴ ጃኬትን። እነዚህ የማስሉ ፐርሚሽኖችን ለመጠቀም ትጠቀማላችሁ። ሌላው ደግሞ ፖሲቢሊቲ ነው። ወደፊት እንዲህ ሊሆን ይችላል ብላችሁ it may rain later ኋላ ምናልባት ሊዘንብ ይችላል። ምናልባት ስለዚህ may ነው የምትጠቀሙት። ሶስተኛው ደግሞ may all your dream come true መልካም ምኞትን ስትገልጹ right መልካም ምኞትን ስትገልጹ ዊሽ ሁለት ናቸው። አንደኛው ምን አለ እንዲህ ቢሆን ብለን ብላችሁ ሪግሬት የምታደርጉትን ነው። አይ ደግሞ ሁለተኛው ደግሞ ወደፊት እንዲህ ቢሆን እንዲህ ሊሆን ይችላል ነው። እንዲህ ቢሆን መልካም ምኞትን የሌላ ሰው ስትገልጹ የምጠቀሙበት ነው። ብዙ ጊዜ በአላ በዓል ወይም ደግሞ ወደፊት ለማን ለማንኛውም surprise የሆኑ እንትኖች eventዎች ዊሽ እናደርጋለን ሰዎች so may all your dreams come true ሁሉም እንትኖች ምኞትህን ምኞትን ስኬታማ ይሁን ወይም ያሳካልህ ብላችሁ ዊሽ ስታደርጉ የምጠቀምበት ነው። ሌላው ማየት ነው። ማየት እንደ ሞዳል አግዚቨር በዋናነት ከሜይ ጋር ተማሳይ ነው። ግን አንዳንዴ እርግጠኝነት እና ፖሲቢሊቲ እንደሰብ በሚያወሩበት ሰዓት ትንሽ ጠንከር ይላል ማየት ማለት ነው። ከሜይ ተማሳይ ናቸው። ነገር ግን በተወሰነ መልኩ ሜይ ስትጠቀሙና ማይ ስትጠቀሙ የትርጉም ለውጥ አለ። ምሳሌ ሺ ማይ ጆይን አስ ፎር ዲነር ማለት ምናልባት፣ ሺማይ ምናልባት ልትመጣ ትችላለች እራት ከኛ ጋር ለመብላት ትመጣ ትችላለች። ያን ሁለተኛም፣ ኢት ማይት ስኖው ነገ ምናልባት ሊዘንብ ይችላል። አሁን እነዚህ አረፍተ ነገሮች ማየት ባለበት ቦታ ላይ ሜይ ተክታቸው መጠቀም ይችላሉ። ልዩነቱ ምን ነው ቢባል፣ ሜይ ካልን በጣም የመሆን እድሉ እየሰፋ ነው፣ ጠንካራ ነው። ማየት ከሆነ ግን በጣም እየሳሳ ነው፣ ይህን ያህል ምናልባት ላይሆን ይችላል። ዲግሪያቸው ነው የሚለያቸው ማለት ነው።

ይሄ በሶስት ዋና ዋና ቦታ ላይ እንጠቀመዋለን፣ ሻል ማለት ነው። የመጀመሪያው ሰጀስት ሰጀሽን ነው ማን ያ ማስተያየቶችን ለመስጠት ስንፈልግ። ሁለተኛው ደግሞ ኦፈር፣ መልካም የሆኑ ጥሩ እንትኖችን ለመስጠት እንፈልግ በምንፈልግበት ሰዓት የምንጠቀመው ነው። ሌላው ደግሞ ፊውቸር አክሽንስ፣ ወደፊት ይሆናሉ ብለን ፕላን ያረግናቸው አክሽኖች እንደስካብ ለማድረግ ስንፈልግ የምንጠቀመው ነው። እነዚህ ምን ማለት በአረፍተነገራቸው ውስጥ፣ የመጀመሪያው ምሳሌ ሻል ዊ ጎ ፎር ኤ ዋክ። ይሄ ሰጀሽን ሻል ዊ ምን አልባ ምን አለ፣ ወይም ደግሞ ሻል ዊ ጎ ፎር ኤ ዋክ፣ መውጣት እንችላለን አሁን ወክ አድርገን ብንመጣ ያው ሰጀስት እያደረገ ነው። እዚህ ጋር ዳይሬክት ጥያቄ እየጠየቀ ሳይሆን ሰጀስት ያደረገ ነው ምን አለ ማድረጋችን እንዴት ታያለህ ነው። አይ ሻል ዱ ማይ ቤስት፣ ይሄ ፕሮሚስ ነው። ወደፊት ፊት ፊቸር አክሽን ነው። አይ ሻል ዱ ማይ ቤስት፣ እኔ የተቻለኝ ሁሉ አደርጋለሁ ወደፊት፣ ለራሱ ፕሮሚስ ሲያደርግ ነው ማለት ነው። ስለዚህ ሻል እዚህ እዚህ ኤሪያዎች ላይ መጠቀም እንችላለን። ሌላው ሹድ ነው። ሹድ ኢንዲኬትስ ኦብሊጌሽን አድቫይስ ኦር ሪኮመንዴሽን ሹድ ብዙ ጊዜ በእነዚህ በሶስት ዋና ዋና ቦታዎች እንጠቀመዋለን። አንደኛው ኦብሊጌሽን ነው። ኦብሊጌሽን ሲባል ሰርድ ፐርሰን ወይም ደግሞ ሰርድ ኦቾሪቲ ያለበት ሳይሆን ሌላ ሰው በግድ ያስገዷችሁ ሳይሆን የህሊና ግዴታ ወይም ለስላሳ ግዴታዎች የምንላቸው ምሳሌ ኢቲካል የሆኑ ምሳሌ መዋሸት የለብህም አንተ በደንብ ማጥናት አለብህ። ሰዎችን ማክበር አለብህ። እነዚህ ማንንም ህግ ወይም ደግሞ ሌላ ነገር ሳያስገዳችሁ ግድ በራሳቸው የህሊና ግዴታዎች በዴክሻፕ በሚደረጉበት ሰዓት ሹድ ነው የምትጠቀሙት። ነገር ግን ምሳሌ አሁን አንድ ሰው ግብር መክፈል አለብህ ስል ዩ ሹድ ፔይ ታክስ ሳይሆን ዩ ማስት ፔይ ታክስ ፎር ዘ ገቨርንመንት ቢኮዝ ኢት ኢዝ ኦፕሊኬሽን። ይሄ ከባድ ትእዛዝ ስለሆነ እዚህ ጋር የሞራል ግዴታ ስላልሆነ መስት እንጠቀማለን። እንደዚህ አይነት ቋንቋ ላይ ያው ሁለቱ ልዩነት በምናይበት ሰዓት ራይት የሹድ እና የመስት ማለት ነው። ግን ወደ ሹድ ስመጣ ግን ግዴታ ነው። ምን አይነት ግዴታ ነው ሲባል የሞራል ግዴታ ነው። አሁን የጠቀስኳቸው ኢቲካል የሆኑ ወይም ደግሞ በራሳችሁ በህል ይናችሁ አስገዷቸው የሚሰሯቸው ነገሮች ላይ ሹድ። ምን ዩ ሹድ ፊኒሽ ዩር ሆምዎርክ ቢፎር ጎይንግ አውት። ኢትስ ኦብሊጌሽን፣ ሞራል ኦብሊጌሽን። አንተ አሁን እንትን ከማለት በፊት ከመውጣቱ በፊት ወይም ደግሞ ለጨዋታ ወይም ለመዝናናት ከመውጣቱ በፊት የቤት ስራ መጨረስ አለበት። ዩ ሹድ ፊኒሽ። እነዚህ እና መሰል የሆኑ በጣም ብዙ ምክር አዘል እንትኖችን ኮሚኒኬሽኖችን ለማድረግ ስንፈልግ ሹድ እንጠቀማለን። የሁለተኛው ይሄ አድቫይስ ነው። ብዙ ጊዜ ብዙ ምክሮችን እንዲህ ማድረግ አለብህ እንዲህ ይጠበቅብህ ብለን ስንመክር ሹድ ነው የምንጠቀመው፣ እና ሃድ ቤተርም እንጠቀማለን። ራይት ሶ ሺ ሹድ ሲ ኤ ዶክተር አባው ዘካፍ ሹድ ከሻል የሚለይበትና ዋና ዋና የምንጠቀምበት ኤሪያ ይሄ ይመስላል ማለት ነው። ሌላው ዊል ነው። ዊል ሶስት ነገሮች ላይ እንጠቀመዋለን። የመጀመሪያው አክሽን ፊውቸር አክሽን ፕሬዲክሽን እና ዊሊንግነስ ነው። ምሳሌ ፊውቸር አክሽን ስንል አይ ዊል ኋላ እንዲህ ያደርጋለሁ ብለን የራሳችን ፕላን በምናደርግበት ሰዓት ዊል ኮል ነው የምንጠቀሙት። ዊል ፕላስ ቨርብ ዋን ፎርም ኦፍ ዘ ቨርብ ፊውቸር አክሽን ወይም ደግሞ አንዳንዴ ፕሪዲክሽን፣ ወደፊት ምናልባት እንዲህ ሊሆን ይችላል ብለን ፕሪዲክ በምናደርግበት ሰዓት ያልሆኑ ድርጊቶች ወይም ደግሞ ወደፊት ግን እንዲህ ሊዘንብ ይችላል፣ ወደፊት እንደዚህ ሊሆን ይችላል ብለን ፕሬዲክስ እናደርግ ዊል እንጠቀማለን። ዊል ሬን ቱሞሮ፣ ነገ ሊዘንብ ይችላል። የሶስተኛው ሺ ዊል ሄልፕ ዩ ዊዝ ደ ፕሮጀክት፣ በጎ ፈቃድ ለመስጠት ስንፈልግ የምንጠቀመው ነው። ሺ ዊል ሄልፕ ዩ ዊዝ ደ ፕሮጀክት፣ ፕሮጀክቱ ላይ ታግዝሃለች። እርግጠኛ ባይሆንም ኦ ምናልባት ይሆናል የሚል በጎ ፈቃደኝነትን ለመግለጽ ስንፈልግ ዊል እንጠቀማለን ማለት ነው። ታንክ ቬሪ ማች። በቀጣይ እንትናችን ላይ ሌሎች የተቀሩ ሞዳል ቨርቦችን ለማየት እንሞክራለን።